እንኳን ነው ከክርስትና ሃይማኖት ጋር ምን አጋና አገናኘው? አረብኛም ለዛ ለዛ እኮ ሌቦቹ በግሸን እጅ ከፍንጅ መያዛቸው። ሰላም እንዴታችሁ። ሰሞኑ እንዲችል ከዛም ከዚህም ከዛም ከዚህም ስትቀባበለ ታይቻለሁ። በዚህ በሶሻል ሚዲያ አንድ ቪዲዮ እየተዘዋወረ ያየሁት ነበረ። እድሜ ሲጠር በአጭሩ ያስቀርሽ። እቺ ጻን እንዴት እንደምትናገር ሰምታችኋታል። ለካህናቶቹም ለተራ ጠንቋይ ኪሳችሁም ያ ጥራቅምቦ ብስምላ የምንለውን ወይም አሰላም አሌይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። አረርቲ ማርያም ደብረገነት ወገኖቻችን ወደ ሰላሳ ስድስት የሚሆኑ ቤተ ክርስቲያን ውስጥ ሰው ሊዘሙት ሄዶ ይሞታል፣ ሊሰርቅ ሄዶ ይሞታል። የተለያየ የኃጢአት ስራ ለመስራት ሄዶ በዚያው የሚወሰው እጅግ ብዙ ነው። ሰላም ሰላም፣ ጠናሽ ጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምናላችሁ፣ እንደምስቀያችሁ፣ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ምዛላችሁ። የተወዷችሁ ውድ ቤተሰቦቻችን ብርግ አዳዲስ መረጃዎች ተመልሼ መጥቻለሁ። በዛሬ መረጃችን የምናየው እንግዲህ ግእዝ አንማርም የሚለው ግጥም ሰሞኑ ከፍተኛ ቁጣ ቀስቅሷል። በእነሱም መከፋፈል ታይቶባቸዋል። ግእዝ ቋንቋ መሆኑን የተረዱ እንግዲህ ተቀብለው እንማራለን እያሉ ይገኛሉ። ነገር ግን አንድ ጥያቄ አለኝ ግእዝን ተማሩ ያለችው ቤተ ክርስቲያን ናት ወይ የሚለውን ጥያቄ እናነሳለን እኛ ደግሞ ይህን በማንሳት በሰፊው ከወንድሞቻችን ጋር ብዙ ሀሳብ ተንስተዋል እናያለን ቤተ ክርስቲያን ይህን ሳትል ይህ ሁሉ ካህናትን መላ ኦርቶዶክሳያን መሳደብ ተገቢ አይመስለኝም አንድ ፍሬ ህፃን አንደበት ማስነገር ይህ ከሃይማኖት ከሃይማኖት ተስማምቶ እንዳይኖር የሚደረግ ሴራ ነው ስለዚህ ይህ ጥላቻችሁ አያዋጣም ብዬ አስባለሁ እንዲሁም ብፁዕ አቡነ ሳዊሮስ እውነትላቸው አሉ። አስገርመ ሆናል። የፈጠነ የሀዘን መግለጫ አውጥተዋል እና በተለያዩ አደጋ አልባሌ ቦታ ላይ ህይወታችን ያልፋል እና በዚህ በተቀደሰ ቦታ በአሰቃቂ ሞት ሆነ እንጂ መመረጥ ነው እያሉ ይገኛሉ። መረጃ ማስደምጣቸው ይሆናል። በሌላኛው መረጃችን ደግሞ በግሼን ማርያም ሲሰርቅ የተያዘ ግለሰብ ተገኝቷል። ሰው በዚህ ልክ ድፍረቱን ቀጥሏል። በጣም ጅግ የሚያሳዝን ነገር ነው። ለማንኛውም መርጃዎችን ማስጠንጣችሁ ይሆናል። ቪዲዮውን በደንብ አርጋችሁ ላይክ እያርጋችሁ ጀምሩት፣ ጉልበስቱት ሼር ማድረግ የሚችሉ ሼር አድርጉት። ጭርሚያ ካረኩ ቪዲዮን ጀምራለን ተከታተሉ። እንዳያችሁት እንግዲህ በትናንትናው ዕለት በእመቤታችን ዓመታዊ መታሰቢያ ክብረ በዓል በግሸን ደብረ ከርቤ በእነዚህ አይነት መልኩ በዓሉ በድምቀት ተከብሮ ውሏል ማለት ነው። በጣም ደስ ይላል። ክብሩ ቢሷ ለመድኃኒዓለም። ነገር ግን በዛው በግሸን ደብረ ከርቤ ሲሰርቅ የተያዘ ግለሰብ አለ የሚል መረጃ ወጥቷል። እውነቱ በጣም ያሳዝናል። እዚህ ቅዱስ ስፍራ እዛ ድረስ ተጉዘን ሄደን እንደው ምንኛ አለመታደል ነው! ከዛ ቦታ ስርቆት። ኦርቶዶክስ መረጃ አስደምጣችሁን አንመለስ። ሌቦቹ በግሸን እጅ ከፍንጅ መያዛቸው ተሰምቷል። በግሸን ድግስ በዓል ላይ እንግዲህ ስርቆት ሲፈጽሙ የተገኙ ግለሰቦች እጅ ከፍንጅ መያዛቸው ተገልጿል። እንደምትመለከቱት ከሰረቃቸው በእጁ የያዛቸው እንደምትመለከቱት ስምንት ሞባይል ስልኮችና እንዲሁም ደግሞ በአንደኛው እጁ ደግሞ ብሮች ጋር በቁጥጥር ስር መዋላቸው ነው እንግዲህ የተገለጸው። እነዚህ ግለሰቦች ግሸን ደብረ ከርቤ ማርያም የንግሥ በዓልን ምክንያት በማድረግ ወደ አካባቢው ከመጡ ምዕመን ስልክና እንዲሁም ደግሞ ገንዘብ ለመስረቅ ሲሞክሩ ነው እጅ ከፍንጅ የተያዙት። እንደ ፖሊስ መግለጫ በበዓሉ ወቅት የተሰገሰጉ ሌቦችን ለመያዝ እንግዲህ የፀጥታ ኃይሉ ከፍተኛ ክትትልና ጥበቃ ሲያደርግ መቆየቱንም እንግዲህ ፖሊስ አስታውቋል። ሌቦቹ ኦኬ፣ እንደሰማችሁት ነው። አሁን የምንሄደው ደግሞ ወደ ግዙ እንሄዳለን። እንግዲህ ይሄ ግእዝ ቋንቋ ተማሩ ያለችው ቅድስት ቤተክርስቲያን ናት ወይስ መንግሥት የሚለው ጥያቄ ይደረግበትና እንግዲህ ይህ ሁሉ ስድብና ዛቻ በአንድ ሕፃን አንደበት ሃይማኖት ከሃይማኖት እርስ በርስ እንዲባላ ለማድረግ ያደረጉትን ሴራ አብረን ልናወግዘውና ልናከሽፈው ይገባል ብዬ አስባለሁ። ኦርቶዶክሳያን ቅድስት ቤተክርስቲያን ናት ግዕዝ ተማሩ ያለችው በግዕዛ ማኝተው ቤተክርስቲያን ወይም ኦርቶዶክስ እየተሳደቡ ላሉ ለሙስሊም ወጣቶች አንድ ነገር ልንገራቸው፣ ግዕዝን ተማሩ ያለችው ቤተክርስቲያን ወይም ሲኖዶሱ ወይም ጳጳስ አይደለም። ተማሩ ያለው የክልል መንግስት ነው። መቃወም ያለባቸው የክልል መንግስት እንጂ ሰበብ ፈልጋችሁ ቤተክርስቲያን በዛ ስለምጸልይ ብቻ መሳደብ የለባችሁም። ሐቅን እንነጋገር። ስለ ድግምት ከተነሳ ቋንቋው የድግምት ነው ታላችሁ። በአለም ላይ ሰፊው ሰፊ ይነገራል የሚባለው አረብኛ፣ አረብ ሀገር ላይ ብትዞሩ ስለ ድግምት የሚደገመው በአረብኛ ነው። ሱዳን ውስጥ ብትገቡ ማለት ነው፣ ሱዳን ውስጥ ብትገቡ፣ ሱዳን ውስጥ በጣም በድግምት በጣም የታወቁ ናቸው። በድግምት በአረብኛ የተደገመ ድግምት እንኳን አይፈታም። ሱዳን ውስጥ በአረብኛ ነው ድግምት የሚደገመው። እውነት እንነጋገር ከተባለ ማለት ነው። እና መቃወም ያለባችሁ የክልሉ መንግስት እንጂ ቤተክርስቲያን አትሳደቡ። ይሄ ተውቀት ማነስ ነው። አለመማር መብት ነው። እኔ ግድ ተማሩ አለብህ የማይማር በትምህርት ቤቱ በዛው ማመቻቸት ይቻላል። ምንም እኮ ግዴታ እኮ በዚህ በአንደኛው ክፍለ ዘመን እኮ ግዴታ ተማር ወይ ምን ማለት አይቻልም። ይሄ ጫና ነው። ግድ ተማር ጫና ነው። ግን በትምህርት ቤት ውስጥ መማር የሚፈልግ እንዲማር፣ መማር የማይፈልግ እንዳይማር መደረግ ይቻላል። እኛ እኮ ስንማር በልጅነታችን ማለት ነው እኔ በቃ እንግሊዘኛ ትምህርት አልወድም ነበር፣ ጭራሽ በእንግሊዘኛ ፔሬድ ፎር ፍ ይወጣ ነበር ገባችሁ? ስለዚህ እንዳት የማይማረውን መማር የማይፈልገውን ለብቻው መማር የሚፈልገውን እዛው ትምህርት ቤት ማመቻቸት ይቻላል። የቀላል ነገር ነው፣ ግን ቤተክርስቲያንና አስታካችሁ ቤተክርስቲያን አትሳደቡ። ለምን? አንዱ እምነቱ ሲነካ ያላግባብ እምነቱ ሲነካ ይቆጨዋል። እኔ አረብኛ ተማር ቢለኝ ነገር መማር ካልፈለጉ ሙስሊሞችን መሳደብ የሙስሊም ሃይማኖትን መሳደብ የለብኝም። ለምን የክልል መንግስት ስለሆነ ተማሪ ላይ መንግስት ስለሆነ አለመማር መብት ነው። ዛሬ እኮ ከትምህርት ቤት ሙሉ ለሙሉ ብትቀር ቀስቅሶ እኮ የሚወስድህ የለም። በመለስ ጊዜ ግን ቀስቅሶ የሚወስድህ ግዴታ ቤተሰብ እስተመታሰር ይደርስ ነበረ። ዛሬ ግን ማወቅ ለራስ እስከሆነ ድረስ ማንም አይቃወምም፣ አለመማር መብት ነው። እንደገና ሺህ ጊዜ አረብኛ ጥንቅቅ አድገህ ብታቅ ኡስታዝ ወይም ሺህ መሆን አችልም፣ የሃይማኖቱን እስካልተማርህ ድረስ ሺህ ጊዜ ግዕዝ ሙሉ ለሙሉ ጥንቅቅ አድገህ በህሊና ብትይዘው ከልጅነት ጀምረ ተምረህ ቄስ ድቁና ተምረ እለይ እስካልወጣት ድረስ ቄስ መሆን አችልም፣ ወይም የሃይማኖት አባት መሆን አችልም። አስረግጬ ምነግርህ ነገር ማለት ነው። እና አለመማር መብት ነው፣ ግን ሃይማኖትን መሳደብ ራስን እንዳልተማረ ተማር ዝቅ አድርጎ በቃ የራስን ህሊናን ማሳወቅ ነው፣ አይምሮህን ማሳወቅ ነው። እና በትንሹ በትልቁ ኦርቶዶክስ መሳደብ ይቁም ነው። አለመማር መብት ነው። ሰላም እንዴት ናችሁ? ሰሞኑን እንዲ ይች ልጅ ከዛም ከዚህም ከዛም ከዚህም ስትቀባበሏት አይቻልም ግዕዝ አንማርም እስታዩ መፍታችሁ ነው አትማሩ እኔ አረብኛ ካልተማርሽ ብሎ የሚያስገድደኝ ግለሰብ የለም። ግን ግን አንማርም ብላችሁ ስትመጡ የጠየቃችሁ አካል ማን ነው ካህናት ነው ቤተክርስቲያን ነው ዲያቆናት መእመናት ማንኛው አካል ነው ግዕዝ ተማሩ ብሎ የጠየቃችሁ የጠየቃችሁ አካል የጠየቃችሁን አካል ሄዳችሁ ተጋፈጡ እነሱ ምን ላይ ስጡ ዘላችሁ ቤተክርስቲያን አናት ላይ የምትወጡት ምንድን ነው ደግሞ የእሱ አይደለም እሷ ህፃናት አሳዳጊዎቿ ናቸው በጥላቻ እሱን ተው። ሚዲያ ላይ ያላችሁ እህት ወንድሞቼ የእስልምና እምነት ተከታዮች ሙሉ ለሙሉ አይደላችሁ የማትደግፉት እንዳላችሁ የምትደግፉት ከመደገፍም በላይ የምትጥቋ ይሄ እዚህ ጋር ስክሪን ያረኩት አሁን እኔ የጻፈችበት አናዱ ነው። ይህን ጉዳይ እኔ መሳት አልፈልግም። እምነት ነገር ላይ መነካከት አልፈልግም። ግን ግን እንደ አንድ ኦርቶዶክስ አማኝ እምነት ሲደፈ አልባልታ ነገር ሲመጣ መልስ መስጠት ግድ ነው። እዚህ ጋር የጻፈችው ንሉ መተት የድግምት ቋንቋ መማር መማር ትፈልግ መማር ትፈልግ ከልብ የዘቅ ካልፈለግሽ ባላት ሽ ተተገይ ተማሪ ያለሽ ናካል ሄደሽ ጠይቂ። ቤተ ክርስቲያን ምን ታደርጋችሁ? ካህናት ምን ያድርጓችሁ? ዲያቆናት መመናል ምን ያደርጓችሁ? እንዴ ይች ልጅ እኮ ቤተ ክርስቲያንና አባቶች ሳይቀሩ ነው የዘለፈችሁ። መጠየቅ ካለባችሁ በጋ ትጠይቃለች። አሁን ሴራው አልገባችሁ? መንግስት ግእዝ ተማሩ ብሎ ደግሞ ኦርቶዶክሳውያን ሙስሊሞች ለማነጣጠል የሰራው ሴራ ነው። እናንተ ደግሞ እሱን ቻሌንጅ ተቀብላችሁ በቃ ምንድን ናችሁ? በተለይ አንዳንድ የማይገባችሁ ምን እንደምላ ድብድብ ያላችሁ ይሄ አንጎላችሁ የጀዘበ ጀዝባ ጌጃ ሁላ ማለት ነው። አፈር አባታችሁ። እኔ አረብኛ ችላለሁ፣ ሙስሊም ረብኛ ችላለሁ፣ ቁራን ቀርቻለሁ፣ አውቃለሁ። ቁራን ቁራን ማለት ነው። አረብኛ ቻልኩኝና ግዕዝ ተማርሽና አንቺ አሁን ሙስሊምነትሽን አጣሽ ክርስቲያን ሆንሽ ምንድን? እኛ እኮ ማለት ነው ለምሳሌ ላ አረብኛ ችላለሁ፣ ሙስሊም ልክ እንደዛ ግዕዝ መግባቢያ ነው። ሲ ሲቻ አባቶች ናቸው የሚችሉት። እኔ ልናገር በዝ አንድ ግዕዝ ቁጥርሽ እንኳን አልጠራም እውቀት ላለው አእምሮ ላለው ብሩህ ጭንቅላት ላለው ነው ግዕዝ ራሱ እንዴ። እኔ የማለበው መጽሐፍ ቅዱስ አማርኛ ነው። ሌሎችም እንደዛው የሚያደርጉት አማርኛ ነው። ለምንድን ነው? ስለማንችለው ነው እንጂ ይሄ የሌላ ነገር ሆኖ አይደለም። ግዴታ ደግሞ ክርስቲያን ስለሆንኩ በግዕዝ መጥራት አለበሽ የሚልም አካል የለም። ግዕዝ መግባቢያ ቋንቋ ነው። ልክ ዮፍ ቋንቋ የሚባል አለ እኛ የምናውቀው እንደዚ እንደምንግባባት፣ ግዕዝ መግባቢያ ቋንቋ ነው። አማርኛ ራሱ እኮ የመጣው ከግዕዝ ነው። በቃ የሆነ ነገር ስታገኝ ቤተክርስቲያን አናት ላይ አናታችሁ ይፍረስ። ተሰተሩ ተሰተሩ በእምነት ድርድር የለም። ልጅቷ ጥፋት አጥፍታለች፣ ትጠየቃለች። በስ ስትጠየቅ በህግ ደንቡ ነው። ልጅቷ እንደናንተ ፎት ውስጠቀል ትገደል አንልም። በስ በህግ አግባብ ልጅቷ አይደለችም። የልጅቷ ቤተሰቦች ይሄን ነገር እንድትናገር ያደረጓት ይጠየቃሉ። ስታከብሩ ትከበራላችሁ፣ ስናከብር እንከበራለን። በቃ ኢትዮጵያዊነት መተሳሰብ መረዳዳት ነው። ብሎም ደግሞ አማራዎች ለመከፋፈል የሚመጣውን ሀይል እየተቀበለን እየተቀበለን የምንከፋፈል አፈራ ባላችሁ ብሎ አትረቡም። ከናንተ ጋር አንድ ላይ ተደምረ ስንት ሚሊዮን መባላችን ት ሞት ነው መተት አንማርም፣ ድግምት አንማርም። እኔ አረብኛ እችላለሁ እና ሙስሊም ላይ እኔ ሙስሊሞችን በጣም ነው የምወዳቸው። አብዛኛው ጓደኞቼ ሙስሊም ናቸው፣ ቤተሰብም አለኝ የእስልምና እምነት ተከታይ። እናንተ ግን እንደው አንድ አንድ ቁርአን ቅሪ ብትበይ የማትቀሪ ሁላ ነገር ለማባዳት ማን ብሎ እኛ አንድ ነን፣ ሙስሊም ክርስቲያኑ አንድ ነን። ደግሞ ይሄንንም በሌላ ሴራ ጣም ዝዙት እኔ አልፈራም፣ አልፈራባታችሁም። በዚህ በሶሻል ሚዲያ አንድ ቪዲዮ እየተዘዋወረ ያየሁት ነበር የሆነች የእስልምና እምነት ተከታይ ህፃንን ፊት ለፊታችሁ አስቀምጠው ካሜራ ፊት ለፊታቸው ደቅ ነው ከራሱ አእምሮ አፍልቃ የገጠመችው አስመስለው ከጀርባ ግጥም ሰጥተው፣ የግዕዝ ቋንቋን ማወቅ ሃይማኖትን መቀየር ተደርጎ ተወስዶ ማለት ነው። እኛ ሶስት አምላክ የለንም አንድ አምላክ ነው ያለ አባይ ጠንቋዮቹ፣ ስርማሾቹ፣ ቅጠል በጣሾቹ፣ መተታሞቹ በጣም ነው ማዝ ነው በእውነት። አሁን ስለ እውነት እናንተ የስልምና እምነት ተከታይ ወገኖች ይህን መቃወም የለባችሁ እናንተ አሁን አስባችሁታል። በእኛ ቤተ እምነት በኩል እንደዚህ ተደግሮ ቢሆን ግጥም ተገጥሞ በነቢያችሁ ላይ ለስድስት ወር ያህል መተት ተደርጎባቸው የሚያደርጉትን አውቁም ነበረ እያልኩ ግጥም ብገጥም፣ አሁን እናንተ ምን ይሰ ምን ታስባላቸው? ያልተደረግ ነው በእያንዳንዳችን ቤት ውስጥ አሉ የዲያብሎስ የግብር ልጆች፣ ቀጠል በጣሾች፣ ስርማሾች በሰዎች ላይ መተት የሚያደርጉ አሉ። ቤተ ክርስቲያንን አማኙን፣ በአጠቃላይ ቤተ ክርስቲያንን እንደዚህ ብሎ ሰው በአደባባይ ወቶ ይሰደባል። አሁን ይህ ያኗኑራል አንድ ሀገር ላይ ግእዝን ማወቅ ሃይማኖትን መቀየር ነው እንደዚህ ነው አእምሯችሁ የሚያምነው ሜንታሊቲያችሁ ነው የሚያምነው በዚህ ዓለም ሁለት ሶስት ቋንቋ እንደሚችል ሰው የሚያስቀና ሰው የለም ከተጠቀመበት ያ ሰው የሰላም አምባሳደር ይባላል ካልተጠቀምክበት ደግሞ ሁለት ሶስት ቋንቋ እየሰማ ሰላም ለመፍጠር ከሁለቱ ወገን የሚነገሩትን ነገሮች ለማብረድ የማትጠቀምበት ከሆነ በምታውቀው ቋንቋ ተጠይቀ ፍርድ ትቀበላለ ሁለቱንም እያወቅ ግን ሰዎችን የምታጋጭበት ከሆነ ማለት ነው አሁን እኔ አረበኛ ቋንቋ አቀላጥፌ ብናገር በቃ ሃይማኖቴን ቀየርኩ ማለት ነው። ለምሳሌ በያድለን ነው እንጂ የቀደሙት አባቶቻችን በአጼ ሰርፀ ድንግል ጊዜ እስልምና እምነት ተከታዮች ሙስሊሞቹ ነበር መጽሐፉን ለትርጓሚ ያግዙ የነበሩት ምክንያቱም ከአረበኛ ወደ ግእዝ ብዙ ቋንቋ የተተረጎሙት ብዙ መጻሕፍት አሉ የተተረጎሙ። እነዚህ የሰው ልጆችን ደም ማፍሰስ ግብራቸው የሆነ የዲያቢሎስ የግብር ልጆች እንደዚህ አይነት ስራ ሲያመጡ በሁለቱም በኩል ስለማይጠቅሙ በእኛ በኩልም ቢነገር በእኛ በኩል መቼም ኦብስ አንድ ሰው ወጥቶ እንደዚህ ብሎ የሰውን ሃይማኖት በግጥም መልክ ሊሳደብም አይችልም፣ አይፈቀድልንም። ይህ ሊያስተምራችሁ ካልቻለ እንዴት ነው አብረ የምንኖረው? ይህን እኮ እናንተ ነው መቃወም ያለባችሁ እስልምና እምነት ተከታይ ወገኖች። አለመማር አለማወቅ ይቻላል። መሳደብ የምናመጣው እኛ ሶስት አምላክ ነው የምናመልከው፣ ቤተክርስቲያን እንዳጠቃላይ ጠንቋይ አባይ፣ ጠንቋይ ናት። ካህናት እንዛ ወጥቶ መሳደብ፣ ይህ ያስኬዳል አብሮ ያኗኑራል ወይ? ታሪካችን ያንን ነው የሚያሳየው። የሀበሻ ምድር ከታሪኩን እነሳ እንዴ! ያንን ነው የሚያሳየው። ዲስ ኢስ ክሬዚ በጣም በጣም ይደብራል እንደዚህ አይነት ነገር ማለት ነው። አለ መማር አለ ማወቅ ይቻላል። በግዴታ ማንም ሰው ተማር ተብሎ በግዴታ ታስሮ አይማርም። መችስ መሳደቡን ግን ምን አመጣው? በአጋጣሚው የሰው ልጅን ደም ማፍሰስ ግብራቸው የሆኑ ሰዎች ሀሳብ ነው ይሄ። ይህም መቃወም ያለባችሁ እናንተ ናችሁ። እኛ እኛዋተን እንሳደብ እንዴ በነብያችሁ ላይ ስድስት ወር ከምናም እንደዚህ መተት ተደርጎባቸው የሚያደርጉትን አውቁም ነበር ተኝተው እንዳልተኙ የሆኑ ነበር ምናም እያልኩ ላውራ እንዲ በግጥም መልክ ቁም ይላል ለአንብ አእምሮዬ ግን አይፈቅድም ክርስቶሳዊ ስለሆንኩ ቆላለቃይ ሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ይቺ ሕፃን እ ኪሳችሁን መሙያ ቅራቅንቦ ሶስት ምት የምታመልኩ የሌለ ነው ስድቡ። ግጥሙ ጠንከር ያለ ነው። ይታወቃል ሕፃኗ እንዳልጻፈችው መድረክ ላይ የቀረበ ነው። ኡስታዞችና ሼኮች በተቀመጡበት ነው የግጥም የቀረበው። ይህን ግጥም የጻፈው ተራ ግለሰብ እንዳልሆነ በደንብ የሚያሳውቅ ነው። እና ለቀጣይ ትግል ተዘጋጅተናል፣ እናርዳችኋለን። የስድብ መዓት ነው በግጥሙ ውስጥ የታጨቀበት እስካሁን ድረስ እንጃ ካህናቶች ሲቃወሙ እያየው አይደለም፣ ወይም ቪዲዮ አልደረሳቸውም አይደል ነው። ከቤተ ክህነትም ምንም የተባለ ነገር እስካሁን አልሰማውም። በትንሽ መድረክ ላይ ቀረበ አይደለም፣ ትልቅ መድረክ ላይ የቀረበ ነው። ግእዝን መሰረት አድርጎ ቤተክርስቲያንም በዚህ መጠን መሳደብ፣ በዚህ መጠን ለመዋረድ መሞከር፣ ቤተ ክህነቱ ዝምታ፣ ማህበረ ቅዱሳንም አይቶ ዝም ካለ በጣም ያስተዛዝባል ማለት ነው። እንዲህ በቀላሉ የሚታለፍ ጉዳይ ስላልሆነ ማለት ነው። ሌላኛው ግዕዝ ከመተት ጋር እንዴት እንደተያዘ አልገባኝም። ቋንቋ መተት ከሆነ ያነበበችበት ግጥም ራሱ ፊደሉ ራሱ የግዕዝ ውጤት መሆኑን አላወቀችውን አላውቅም። በእርግጥ ሕጻን እሷ፣ የጻፈው ሰውዬ ግን ግጥሙን ሲጽፍ የጻፈው በመተት ቋንቋ ነው ማለት ነው። ሰዎቹ ታርጌት አድርገው አረብኛን ለማስፋፋት እና ሀገር በቀል ቋንቋዎችን ለማጥፋት እየሄዱበት ያለው ርቀት ሰፊ ነው። ለምሳሌ ስልጤ ዞን ላይ ወደ 45 ትምህርት ቤቶች አረብኛ ቋንቋ እየተሰጠ ነው። እንዲሰጥ ትእዛዝ አመራር አስተላልፈዋል ማለት ነው። ለብበሉ ወደ 45 ትምህርት ቤቶች ላይ የአረብኛ ቋንቋ ግእዝ ሲሆን እንዴት እንደሚጮሁ እያቸው። ሶማሌ ክልል ላይ ደግሞ ወደ ተወሰኑ እንትኖች ዞኖች ላይ በሸሪያ ብቻ እንዲተዳደር እየሰሩ ነው። የእኛዎቹ ተኝተዋል። ስቲል ድግምት ምናምን ያሉት ከምን ጋር የተያዘ ነው ሳያል ቡካሪ 57 65 ላይ ናሬተር አይሻ አይሻ እንደተረከችው ማጂክ ወዝ ወርክድ ኦን አላህስ ሜሰንጀር ሶ ኖት። ነብዩም በጊዜው ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻው ነው ያደረገ ይመስለው ነበረ እና ሰዎቹ በቅዠት ውስጥ የነበሩ ነብያቸው ራሱ ድግምት ተሰርቶብኝ ነው እያለ ሚስቶቹን ሳይገናኝ የተገናኘ ይመስለውና ላዩ ላይ የዘርፍ ፈሳሹን የሚለቅ ሰው ነበረ። ይህንን ሰውዬ እየተከተሉ ሲቃዥ ቆይና ምንድነው ሲሉት ድግምት ተሰርቶብኝ ነው ይላል። ውድቀታቸውንና ሽንፈታቸውን በድግምት የሚያሳብቡ ካህናትንና መምህራንን በመሳደብ የቆሙ ናቸው። ለዚህ ለግጥም ግን በቀላል በትንሽ ቦታ የቀረበ ስላልሆነ ትልልቅ ውስታዞች ባሉበት የቀረበ ስለሆነ ከቤተ ክህነት ለእንደዚህ አይነቱ ግጥሞች ቀጠን ያለች ደብዳቤ ነገር ወይንም ደግሞ መግለጫ እንፈልጋለን። እድሜ ሲጠር በአጭሩ ያስቀርሽ አትደጊና ተመሳሳይ ኮሜንቶችን በዚች ልጅ ቪዲዮ ላይ ተመልክቻለሁ። እስቲ በተወሰነ መልኩ የልጅቷን ንግግር ላስደምጣችሁ። እናስተምር በግጭ በግድ ካላችሁ ክልሉም ችኮናል፣ እንኳን ገዛችሁ። ክልሉም ችኮናል፣ እንኳን ገዛችሁ። ይልቅ ይህንን ቪዲዮ የሰራሁበት ዋናው ዓላማ በዚች ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽ ይጠር አትደጊ፣ በአጭሩ ያስቀርሽና ተመሳሳይ ኮሜንቶችን ለምትኮምቱ ለክርስትና እምነት ተከታይ ወገኖቼና ምንም በማታቅ ተንኮል፣ ክፋት፣ ጥላቻ በማታቅ ህፃን ልጅ ላይ ለክርስትና እምነት ያላችሁን ጥላቻ፣ ንቀት በግጥም መልክ አድርጋችሁ ለማስተላለፍ የሞከራችሁ ምንም የእስልምናን እምነት ባትወክሉም ለናንተ የተወሰነች መልእክት ስላለኝ ነው። የመጀመሪያው በዚች የእስልምና እምነት ተከታይ በሆነች ህፃን ልጅ ቪዲዮ ኮሜንት ላይ የገባችሁ እድሜሽን ያሳጥረው፣ አትደጊ በዚህ ያስቀርሽ እያላችሁ ለምትኮምቱ የክርስትና እምነት ተከታዮች ነው መልክቴ። ህፃናት በባህሪያቸው ክፋት የለባቸውም፣ ምቀኝነት የለባቸውም፣ ጥላቻ የለባቸውም። ከዚህ አንፃር እቺ ልጅ ተጽፎ የተሰጣትን ነገር አንብቢ ተብላ አነበበች እንጂ የዚህ ግጥም መልክት ምንድነው? ዓላማው ምንድነው? ምታቀው ነገር የለም። ይህንን እንድታሰምሩበት እፈልጋለሁ። ሌላው ምንም በማታቅ ህፃን ልጅ ክፋት በሌለባት ጥላቻ በሌለባት ህፃን ልጅ ለክርስትናዋ እምነት ያላችሁን ጥላቻ ንቀት በግጥም መልክ አድርጋችሁ በዚች ንጹህ ልጅ ለማስተላለፍ የሞከራችሁ ምንም የእስልምና እምነትን ትወክላላችሁ ብዬ ባላስብም ከዚህ የጥላቻ ግጥማችሁ ጋር በተገናኘ እናንተን ልክ አይደላችሁ ማለት ምፈልገው እንደ ክርስትና እምነት አይደለም እናንተ እንደምትከተሉት እንደ እስልምና እምነት እንኳ ቢሆን ይሄ ድርጊታችሁ ልክ አይደለም። ማስረጃ ካላችሁ አቀርብላችኋለሁ። በእናንተ በእስልምና እምነት ተከታዮች ዘንድ ነቢዩ መሐመድ ያላቸው ክብር የታወቀ ነው። እኚህ ታላቅ ነቢይ ደግሞ ለእስልምና እምነት ተከታይ ለሆናችሁ ወገኖቻችን ካዘዟችሁ ብዙ ትዕዛዛት መካከል አንድ ሁሌም የምጠቅሰው ትዕዛዝ አለኝ። እሱ ምንድነው? ከእስልምና እምነት ውጪ ያሉ የሌላ እምነት ተከታዮችን እምነታቸውንም ሆነ የሚያመልኩትን አምላካቸውን ወይንም አማልክቶቻቸውን አትሳደቡ፣ ምክንያቱም በምትኩ እስልምናንም ሆነ አላህን ስለምታሰድቡ ብለው አስጠንቅቀው አዘዋል። በአጭሩ ሰድባችሁ እስልምናንም ሆነ አላህን ለሰዳቢ አትስጡ ማለት ነው። ለዚህ ነው ከዚህ የጥላቻ ግጥም አንጻር ከክርስትና እምነት ብቻ ሳይሆን ከእስልምና እምነት አንጻር ልክ አይደላችሁም ያልኳችሁ። በመጨረሻም እባካችሁን፣ በተለያየ አጋጣሚ አጀንዳ እየሰጣችሁን በብሔሩም ሆነ በሃይማኖቱ እንድንባላ። ይህ ቋንቋ ነው ከክርስትና ሃይማኖት ጋር ምን አገናኘው? አረብኛም፣ ለዛ ለዛ እኮ ብስምላ የምንለውን ወይም አሰላም አሌይኩም የምንለውን የሃይማኖት ጉዳይ ነው ካልነው እኮ መተርጎም ቀላል ነው። ግን ያ አይደለም። እንደ አረብኛም ቋንቋ ይሄኛውን መጠቀም ይቻላል። ምንም ከ የክርስትናውን ወይም የቤተ ክርስቲያንን የሚያስተምረውን ትቶ ደህና አደርክ፣ እንደምን፣ እወድሃለሁ የሚለው ለምን አይለምድም? ምን ማለት ነው? ግእዝ በሃይማኖት ብቻ መጣ? እኛ የአረብኛ ቋንቋ ጀነት ያስገባል እንል የለ እንዴ? አላህ ፊት በአረብኛ ቋንቋ ነው የምንጠየቀው እንል የለ? ለምን ወንጀል አልሆነም? አያችሁ፣ ይሄ የእስላም ጥያቄ አይደለም። አንዘሰማስ ዛት ላንጉዌጅስ የመለመኛ ፈረንሳይኛ ቻይንኛ ግራ እያጋባን የሀገራችን ሀብት የሆነውን ምስጢራዊ የሆነውን ግዕዝ ጀርመን እና አሜሪካኖች በፋይ ዶላር እያስከፈሉ እያስተማሩ ዛሬ እኛ አገር ላይ እንዴት ነው ወንጀል የሚሆነው? ለምንድን ነው ምሁር ከሆኑ ጀርመኖችና አሜሪካኖች ማን ነው የፈቀደላችሁ ተብሎ ማይጠየቀው? የእኛ ሀብት እኮ ነው። ይሄ ነው ስለዚህ፣ ሀብታችን ነው ግዕዝ። ኩራታችን ነው፣ የሁላችን ነው። ዓለም ለምንድ ነው ጀርመን ለምንድ ነው ግዕዝ ቋንቋን በባችለር በማስትሬት የምታስተምረው? የዘረፉን የግዕዝ ቋንቋዎች ያሉበትን ምሁሮች የጣፉትን እስካሁን አልታወቀም። ከዚህ አንጻር ነውና ቀጥሎ ኮሽን ካላችሁም አያምሬዲ አዳመጣለሁ? ማርያም ደብረ ገነት ወገኖቻችን ወደ ሰላሳ ስድስት የሚሆኑ ቤተ ክርስቲያን ውስጥ መቅደስ ውስጥ ሆነው አደጋ ደርሶባቸዋል። ክርስቲያኖች ናቸው፣ ኦርቶዶክሳውያን። በጣም እጅግ እናዝናለን። በጣም ትልቅ ሀዘን ነው የገጠመን። ወገኖቻችን ምእመናን፣ ቤተ ክርስቲያንን የሚያገለግሉ የሚያሳንጹ፣ የሚሰሩ ወገኖቻችን ለመጎብኘት ብለው በዛው በዓልን ለማክበር ብሎ ነው እዛው ቤተክርስቲያኑ ላያቸው ላይ የተደረመሰው። ስለዚህ እጅግ በጣም እናስናለን። ሰው ሊዘሙት ሄዶ ይሞታል፣ ሊሰርቅ ሄዶ ይሞታል። የተለያየ የኃጢአት ሥራ ለመስራት ሄዶ በዚያው የሚሞት ሰው እጅግ ብዙ ነው። ምንም እንኳን ድንገታዊና አሰቃቂ ሁኔታ ቢሆንም በእግዚአብሔር ቤት ማረፍ ግን ክብር ነው። ሁላችሁም እንደሰማችሁት በዛሬው ቀን መስከረም ሀያ አንድ በምንጃር ሸንኮራ ወረዳ በምትገኘው አረርቲ ማርያም የድንግል ማርያምን ክብረ በዓል ያከብሩ የሄዱ ምዕመናን በአዲስ ሕንፃ ላይ ለፊኒሽንግ የተደረደረው እንጨት በመደርመሱ ምክንያት ብዙዎች ከ30 በላይ የሚደርሱ ምዕመናን ሕይወታቸው አልፏል። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍ። እናታችን ድንግል ማርያም በምልጃዋ ከልጇ ከወዳጇ ተማልዳ ነፍሳቸው በገነት እንድታርፍ የልጇ የኢየሱስ ክርስቶስ መልካም ፈቃድ ይሁን። ሁላችሁን ኮመንት ላይ ግቡና ነፍሳችሁን በገነት ያሳርፈው እያላችሁ ሁላችሁም ጻፉ። አምላካችን ነፍሳቸውን በአጸ ደገነት ያኖርልን። ነፍስ ይማር።